በማቴዎስ ቤት እያስተማረ እየበላ ሳለ አሁንም ደግሞ ሁለተኛ ጥያቄ ከፈሪሳውያን የተላኩ የዮሐንስ ደቀመዛሙርት መጡና ጌታ ኢየሱስ ክርስቶስን ጥያቄ አቀረቡለት። መመራ እየተከታተላቸው ተወዳዳሪ ክቡር አባታችን መልአከ አሚን ቆሞስ አባ ገብረሥላሴ እርሳው እንዲሁም የተከበሩ መምህራችን የዚህ ካቴድራል ዋና ጸሐፊ መልአከ መስራት አክሊሉ ወረሰ የደብራችን የካቴድራላችን ሰባኪ ወንጌል አላፊ መምህር ግርማ ወዳጄ የተከበራችሁና የተወደዳችሁ ለአገልግሎታችሁ ተመን የማይገኝለት ክቡራን እግዚአብሔር ያከበራችሁ አየንተ እግዚአብሔር ካህናት፣ መምህራን፣ ላእካነ ምስጢር ዲያቆናት እግዚአብሔር ጥሪ አድርጎላችሁ ይችን ሰዓትና ይችን ጊዜ የእግዚአብሔርን ቃል በመስማት በመባረክና በመቀደስ በአደባባይ ላይ ያስቀመጣችሁ ኦርቶዶክሳውያን ምዕመናን አሰባሰበንና እስከሞት ድረስ በወደደን በኃያሉ በዱን እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን። ይት ይቀደስ ብለን ስሙን ጠርተን ጥላታችን እንደ ዲያብሎስ እንዲያፍር ከኛ እንዲርቅ እግዚአብሔርና ቅዱሳኑ አሉ በኛ እንዲደሰቱ ያደረገን የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘውትርም ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ መራግር መሬው እንዳስተዋወቁን ይቺ ሰዓት የወንጌል ሰዓት ናት። ወንጌል ማለት ብስራት ማለት ነው። መቼም የምሥራች ሲነገረው ሰው ይከባል ብዬ ስለማላስብ የምሥራቹ ደግሞ ሲነገር ሁላችን በጸጥታና በጥሙና ማዳመጥ ቢያንስ እንኳ ባንሠራው ለምንሰራቸው መጥፎ ድርጅቶች እፊታችን ላይ እንደ መስታያት ስለሚታየን መመማሩ ስለማይከፋ ሁላችንም ይችን ሰንድል እግዚአብሔር እንድንሰጥ አደራ እንላለንና እና ወደ ዕለቱ ወንጌል እንገባለን። ቃሎ እንደ ይላል እይ ብሩ ለመራዊ የሙሽራው ቤተሰቦች ሊያዝኑ አይገባቸውም። ዋናው ሚስጢር ይህ ነው። ጠቅላላ ፍቹን ስናየው ግን ከጥያቄው አርስቱንና እዳጉን አይተን ጥያቄው ለምን ተጠየቀ፣ መልሱ ለምን ተመለሰ የሚለውን ስናየው ነው የሚሆነው። ካልሆነ ብዙዎች እንደወደቁ በቀለም ሰረገላ ተሰና-

ዛ እጭር ፋሲካው ቀን ነው። ሊቃውንት አባቶቻችንም መዝሙራቸውን ለነ ኮነ በሚለው መጸው ማለት መጠው ነግ ማለት ነው። ይህ ማለት እጽዋት አዝሪቱ ከነበራቸው ውበት እየጠወለጉ እንደሚሄዱ ይህንም በሰፊው በዘመነ ጽጌ ስለምንማረው ቅድም ላይ መዝሙረኛው ዘማሪው ሲያስተምረን እንደነበረው የምንሄዳችን የድንግል ማርያም መከራና ስቃይ ዘመነ ጽጌንም የምንቀበልበት ከነገ ጀምሮ ይሆናል ማለት ነው። ስለዚህ ወደ ቃሉ ስንሄድ እነሆ የሙሽራው ቤተሰቦች ማዘን አይገባቸውም። ይህን ቃል ያዘ።

ይህንን ስታደርጉ የኔ ደቀ መዛሙርት መሆናችሁን ወይም የኔ ተከታዩ የሆናችሁን ታውቃለሁ። እንደው ሌላዊ ቅርና አገልጋዮቻችን እና ለምንላቸው ለሚያገለግሉ ማዕዘን አይገባቸውም። ስለዚህ ወደ ዋናው ቃል ስንገባ ክርስቲያኖች፣ ምእመናን ይህ ዋሃ የእኛ ምላክ እግዚአብሔር ኢየሱስ ክርስቶስ ደቀ መዛሙርትን እየመለመለ እነ ማቴዎስን እያስከተለ ይፈልጉታል ይፈልጉታል። ጤነኞችን ማለ ምን ይፈልጉታል አለና፣ ሁለተኛ ጥያቄ ምን ይሆናቸው? ደግሞም በዛ ላይ ይመጣልኩ እፀው ጻድቃን አላ ሀታነ ለንስሐ እነወ ጻድቃን ልጠራ አይደለም። ጻድቃን በስራቸው ይከብራሉ። ኃጢአተኞችን ለንስሐ አላበቃ፣ በንስሐ አላድስ፣ ወደ መንግስት ልመልስ መጥቻለሁ እያለ

ለዚህ ነው መልሱ ላይ አይደለም። ጾም እንዳለማ ስርዓት እንዳለማ ቀኖና እንዳለማ መጾም እንደሚገባል። እኔ ዚህ ላይ አልጨምርበትም ከሰዓት አንፃር ማቴዎስ ስድስት ላአንብሩ እናንተ በምትጾሙ ሰዓት ቅብሮን ይሰቱ ራሳችሁን ተጠው ይላል። በማቴዎስ አስራ ሰባት ይህ አይነት ሰይጣን የሚፈታተነው ብላብላ የሚለው ከዚ ሙሽራው ከነሱ ጋር ሳለ የሙሽራው ቤተሰቦች መጾም

እንዳየ አካባቢው በገጠር ሆነ በከተማ

እንደሚሽረው የታወጀ የነበረ ባህልና ስርዓት ነው። በአዲስ ኪዳን አደለም ይህ ቃል የሚያገለግል

ሌላዎችን ዜና ነው አይደለ? በዚች ሰዓት መጠን ቀኑን መማር የእግዚአብሔርን ሕግ ማወቅ ስራ የሚመጣልባት ክርስቲያኖች ክስረት ነው። ከዛ ባለ ሰርጉ አዘነ። መቼም እናንተ ታውቁታላችሁ። ሰው ያጅበኛል፣ ደስ ያሰኛል። የሌለው እጫወታችሁ ደግሳችሁ የጠራችኋቸው ወዳጆቻችሁ ቢቀሩ እንዴት ነው የምትሉት? እግዚአብሔር አምላክ ራሱን ሰጥቶ ኑ ብሉ፣ ጠጡ፣ ኑ ቅረቡ፣ ክበሩ፣ ንገሱ፣ ከኔ ጋር ኑሩ

ስላለች ያው ሙሽራው ክርስቶስ ነው። አምስቱ ሰያፎች ነበሩ፣ አምስቶች ብሎዎች ነበሩ። ስለዚህ የኛ ምላክ እግዚአብሔር መራዊ ቅዱሲአብሔር ሲናገር ይህንን ነው። ሙሽራው ክርስቶስ እንደሆነ መቶልህ ተሞሽሮልህ ታለ እንደውም ደሞ የሚቀመጥበት ዙፋን አዲስ አበባ ለዚህ ምሳሌ ለሙሽራው የተለየ ሙሽሬትና ለሙሽራው የተለየ ሊደረግ። የክርስቶስ ሙሽራ ግን እንደ ሙሽራ የጠበቀው ዙፋኑ ምንድን ነው? መስቀል ነው ነው። ሙሽራው ክርስቶስ ነው። ስለዚህ በዛሬው ሶስቱን አገናኘና ቅዱስ ያሬድ እነሆ ስለዚህ ምእመናን የማን ሙሽሮች ናቸው? የክርስቶስ ሙሽራ ናቸው። ምእመናን እና የክርስቶስ ሙሽር ሙሽሪ ከመሆን

ባርወዲ አቁማ አዳ በቃዬ ፈጣ ጉሽት እያየ ከታ ጅማንዶ ይሄ ከሆነ አቁማ አዶ ከነጣ ወይንም ይበተናል ይሄ ማለት እንጂ ደከመዛሙታይ ገና ጥሩቶ ሳይገላቾ መንፈስ ቅዱስ ያግኝባቾ ጾመት ቢው ማለት ሁሉ ወጣናል እና ነገ አንደኛም እስከ ምን ሰጣውት እዚህ ላይ ለካ ለመቆም ለበቀለ ለበስክ ይድያቤር መንፈስ ወኛ ላይ ያድር ይገፋል እዚህ ላይ

ቅዱስ እንደተቀበሉ ጾም ሐዋርያትን ይጾማሉ ብሎ ይህንን ከነ ምሳሌው ከእናንተ አስተማራቸው ነው የሚለን። ስለዚህ ዋናው መልሱ ይሄ ነበረ። ስለዚህ ክርስቲያኖች ከሌ ጋር ከኖሩ አዘን አይገባ አዘን የለባቸው ነው። ምስኪኑ ከሌ ጋር የኖረው ሰው አዘን አያገኘው ሁሌ በደስታ ይኖራል ሲላቸው ነበረ። ያስተማረን የገሰጸን የአባቶቻችን አምላክ ለሆነ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወሮላ ጅምር ወለመስቀሉ ጎል ይቆየ።